የፈለገ በቃ ሂስትሪ ተምር ያለው ራሱ ብትል፣ ስለ አባ ጂፋር ማታቃቸው ምርጥ ምርጥ ነገራት ነው ምነግረ ዛሬ እና እነዚህን ወርቅ ሰዎች ምናም ታሪክ ለምን ተደበቅን ለማለት ያህል ነው። እኔም ደግሞ እያልኩ ያለሁት ታሪካቸውን እንወቅ ነው። ከተመቻችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይመቻችሁ እስቲ አውቃለው በለኝና ማለት ነው። ሚኒሊክ ለልጁ ድሯቸው ምናምን አልጋ ወራሽ ሊያረጋቸው እንደነበር ታውቃለህ አታውቅም? ሚኒሊክ ጋርስ ጅማ በቃ የሙስሊም ሀገር ናት ተብለው ውል ተፈራርመው የሰላም ውል እንዳጸደቁ ታውቃለህ? ዛሬ እነግርሃለሁ ስለሱ። ታውቃላችሁ ስለ አባጅፋር ይሄ ነው ይሄ ነው አይባልም። የጅማ ታላቁ ንጉስ እንደሆኑ ማለት ነው እና ጅማ ላይ ብቻ አይደለም፣ ዓለም አቀፍነታቸው በጣም የጎላ ነበር። ይህንንም እያወቀ ማለት ነው ያው ታውቃላችሁ፣ እስልምና ለመጣል ምንም ነገር ይደረጋል። ልጃቸውን ዘውዲቱን ማለት ነው ከአባ ጂፋር ጋር በቃ ለትዳር ጠየቋቸው ማለት ነው። ልጅን አግባ ልዩናን አላቸው። አንተ ትቀልዳለህ እንደ ምናምን መግባቱ አይደለም እኮ ዚጋ አስገረማቸው። ነገር ግን እስልምና አንተ ትተዋለህ ምናምን ነገር አላቸው ማለት ነው። እዛ በኋላ በጣም አንተ የሌለ ኮሜዲ ነህ ምናምን ነገር ያሉት ይመስለኛል ሳካብደው ግን እሳችሁም እንዳሉ ታውቃላችሁ ሁሉ ሙልኪ የዙል ወሙልኪ ላሂ ላ የዙል ይላሉ በአማርኛ ማለት ነው። የሁሉም በቃ ስልጣን ይወገዳል፣ የአላህ ስልጣን ግን በቃ ማይወገድ ነው ምናምን ብለው በስልጣን እንዳይመኩ ምናምን የሌ ለመፈከር አድርገው ያስፈራሯቸው ነበር ማለት ነው። ያው ከዛ በኋላ በዚህ አቋም ጭራሽ ልጃቸውን አግብቶ ከፍረው ምናምን እንደማይኖሩ በቃ እርግጠኛ ሆነ። ረጅም አመታትን ጅማን አስተዳድረዋል። ምናምን በጣም በቃ ሀብታም አድርገው ነው ያስተዳደሩት። ሁላ ከሚኒሊክ ጋር የሰላም ስምምነት ውል ተፈራርመዋል። እዚህ ሀገር እንዳመጣ ጭራሽ የሙስሊም ሀገር ነበረች ጅማ ማለት ነው። ምንም ክርስቲያንና ጭራሽ ክርስትና አይታወቅም ነበረ። ቤተክርስቲያን ምናን አልተሰራም ነበር ማለት ነው። አንድ ጊዜ ልጃቸው ለሀጅ ሄዱና ከዚያ ያሳለፉትን መከራ ነገሯቸው መጥተው ማለት ነው። በቃ ፀሐዩ ምናምን በረዶ ቀላቅሎ ዘንቦ ሆናል። መካ አካባቢ የምትጠልሉበት አለ የለም ምናን አሏቸው ማለት ነው። ልጅየው ደግሞ አዎ በቃ ባዶ ናት መካ እኮ ብቻዋ ናት ምናምን ነገር አሉት ማለት ነው። ከዛ በኋላ የሚስቶቻቸውን ወርቅ ምናምን ጨምረው ለሶስት አመታት በቃ በጣም አጠራቀሙና ገንዘብ ማለት ነው። በሰባ አምስት ሺ ማርትሬዛ ገንዘብ መካ አጠገብ የሚገርም ግድንግድ በቃ ህንፃ ምናምን ቀጥ አድርጎ አቆሙ ማለት ነው። ለምን ሲባል የሀበሻ ምናምን ሰው በቃ ሀጅ ሄዶ እንዳይንገላታ እዛ ይረፍ እና እስከ ቅርብ ጊዜ በቃ የአባ ጂፋር ሀበሾች ማረፊያ ነበረ። እና አሁን ከመስኪዱ በጣም ስለተጠጋ መስኪዱ ሲሰፋ ራቅ አድርገው አፍርሰው ራቅ አድርገው በራሳቸው ስም ሰጥተዋቸዋል። አሁንም አለ ማለት ነው። እና እንደነገርኳቸው አባጅፋር ደግሞ የሌላ ሀገሪቷን በቃ ቦስ አድርገው ያስተዳደሩ ምናም ትሬድ ትጠላላችሁ። በቃ ሀገሯ በጣም በትሬድ የታወቀች ነበረች ይጀማ ማለት ነው። እና ታሞ እስኪተኙ ድረስ ማለት ነው። ቤተክርስቲያን ጭራሽ አልነበረም። ግን ሁለት ሰዎች፣ ትልልቅ ሰዎች ናቸው በጣም በቃ ስልጣን ይፈልጉ ነበር። አንደኛው ስሙ አባቦር ሚንጆ እና ሁለተኛው ደግሞ አባ ጃቢር አባ ቢሎ ይባላሉ። በቃ ወደ ንጉሱ ምናምን ሰደው እንትን መልእክት ምናምን፣ በቃ ቤተክርስቲያን መሰራት አለበት ምናምን ድጋፍ ይሰጠን ብለው ቤተክርስቲያን ይሰራ ብለው አስፈርሙ ማለት ነው። ከዛም ያው እጃቸው አትግባ ነው እና ክፈሩ ምናምን ተባሉ። እስልምና ለቀቁ ለዚህ ለስልጣን ብለው ማለት ነው። ከዛ መጥተው ሀገሪቷ ላይ ሊገነቡ እንደሆነ ጅማ አባ ጂፋር ሰሙ። እዛ ባለ ታሞ ተኝተው ነበር። ተዋቸው እኔ ላላ ሰጥቻቸዋለሁ ናናሉ ማለት ነው። እዚህ የመጀመሪያውን ጅማን የተገነባ መድኃኔዓለም የሚባል ቤተ ክርስቲያን ገነቡ እነዚህ ሁለት ሰዎች ማለት ነው። ከዛ በኋላ ስልጣን ተሰጥቷቸው ቆይተው ነበረ። ነገር ግን ይሄ ቤተክርስቲያን ከተሰራ በኋላ አንደኛው ሰው ማለትም አባቡር ሚንጆ ሰለሙ ሁለተኛው ደግሞ ሰው ቃል ሰሚ ምናምን ብሎ እስከ መጨረሻ ድረስ በኃይለ ስላሴ ጊዜ ራሱ ስልጣን ተሰጥቷቸው ቆይቷል ይባላል። በሌላ ደግሞ ሌላ ሰው ደግሞ ባወራው አይ መጨረሻ ላይ ሰልሞን የሞቱት ይባላል። እና በሰባ ሶስት ዓመታቸው ረጅም ዓመት ከታመሙ በኋላ ይሄ ወደማይቀረው ሞት እና ነፍሳቸው የተከበረችው ነፍስ ወደ አላህ ሄዳለች ከአባታቸው ጎንን የተቀበሩት ይባላል። እሳቸው ሲሞቱ ደግሞ ልጃቸው ያንን ንግስና ቦታ ወርሶ ነበር። ነገር ግን ኃይለ ስላሴ ያው የእስልምና ሀገር መሆኗን ምናምን ውሉን ቀዶ መጥቶ ወሮ አሸንፎ አሁን የምታዩትን ጅማ ክርስትና ተቀላቅላበት አለች። እንደ ሀረር ማለት ነው። ሚኒሊክ በቃ እንደ ባሪያ ምናምን አረባክህ ምናምን እያለ በጣም ብዙ ጊዜ ደብዳቤ ላይ እንደለመናችሁ ታውቃላችሁ። አባ ጅፋር እነ ሚኒሊክ የንግድ ግንኙነት ካልፈጸሙ ሀገራት ጋር ከነሱ በላይ እንደፈጸሙ ታውቃላችሁ ውስጥ ደግሞ ግብር ከሚከፍለው ህዝብ በላይ የማያስከፍሉት እንደሚበዛ አስታውቃላችሁ ከሳውዲ አረቢያ፣ ከዛንዚባር፣ ከየመን፣ ከግብጽ ምናምን በቃ እነዚያም ከጠቀስኩላችሁ ሀገራት በላይ የንግድ ትስስር ፈጥረው ይሰሩ የነበሩ ንጉስ ናቸው። በጣም ያስገረመኝ ደግሞ ግብር አይቀበሉም ነበር፣ ሴቶችን ማለት ሴቶች የፈለገ ሀብታም ቢሆኑ ግብር አይቀበሏቸውም። ሁለሞችን አይቀበሏቸውም ነበር። ግብር ባለስልጣን አይከፍልም ነበር። ግብር ስደተኛ አይከፍልም እና ደግሞ ችግር አለብኝ ብሎ ችግሩን ቀርቦ ያስረዳ ሰው ግብር አይቀበሉም ነበር። ይሄን ያህል ደግ ስለሆኑ አላህ ኑሮውን ከፍቶላቸው ነበር ማለት ነው። ጭራሽ ብለው ብለው ማለት ነው አረኛ እንደዚያ እንልከሰከስም እኛ በቃ የምንገበያየው በማርትሬዛ ነው ብለው አዋጅ አውጥቶ በማርትሬዛ የሚገበያዩ ንጉስ ነበሩ፣ ሁላ ማለት ነው። የራሳቸው 12000 ጦር ምናን የነበራቸው ሰው ናቸው። በጣም የገረሜን ደሞ የራሳቸው ጭራሽ የጠቅላይ ሚኒስትር የራሳቸው የጅማ ማለት ነው ጠቅላይ ሚኒስትር ሹሞ ምን አንደከው ነው ያስተዳድሩ። ዘና ያሉ ንጉስ ነበሩ። ሚኒሊክ አንዱ እሳቸውን ከለመነበት ደብዳቤው ማለት ነው ምን ተፈጥሮ መሰላችሁ? አንድ ጊዜ የጅቡቲ ባቡር ሀዲድ ሲዘረጋ በቃ ሚኒሊክ ሰማራቸው ሰራተኞች ናም በቃ መፍጋት ነው የሚያውቁት ይፈጉታል ነው ማለት። እና አባ ጂፋር ደግሞ እንዳልኳችሁ ንግድ ላይ ብቻ ሳይሆን ዕውቀታቸው የለመስክ ምናምን ያስንቃል። በቃ ቢዝነስ አይዲያቸው ሆነ ጭንቅላታቸው የሌለ የነጠረ ነበርና ባቡር ሀዲዱን በቀላሉ እንዴት እንደሚሳብ የሚያውቁ ሰራተኞቹ ላልከው ይሄ በቃ ምኒልክ እየፈጋ ነው፣ ሂዱና አግዟቸው ምናም ብለው ሄደው አገዟቸው ማለት ነው። እና ይሄንን ዘዴ እንዴት እንዴት እንደሚሳብ አሳየን እባክህ የጅማው ንጉስ ብሎ እንደ ንጉስ አክብሮ ደብዳቤ ልኮላቸው ነበር ማለት ነው። ይህ ሀዲድ ሲዘረጉት ማለት ነው በቃ መላናን የሌለ አነሳቸውና በቃ ዞር ዞር ሲል ሀብታም ያሉት የጅማው ንጉስ አባ ጂፋር ጋር ነው በቃ ደብዳቤ ላከ። እባክህ ለዚህ ጊዜ ያልሆንከ ለመቼ ትሆነኛለህ ምናምን፣ ቃል አልቀየርኩም እንዲህ ነው ያለው። ለመቼ ትሆነኛለህ? እንደው ከአንተ ባለጸጎች ምናምን ሰብሰብ ሰብሰብ ባድርገህ እርዳኝ ብሎ ልኮላቸው ነበር አድዋ ሲዘምቱ ደግሞ ማለት ነው። እና ሚኒሊክ ሀያ ሺ ማርትሬዛ ገንዘብ ረድተዋቸው ገና አምስት መቶ የተመረጡ ጦር ምናምን ልከው እራሳቸውም ዘምተው ግን ሂዳንተ ሀገርህን ጠብቅ ብሎ አባጅፋር ያው በመሃል መልሷቸዋል። ለምን ኢኮኖሚያ ያለው ጅማ ላይ ስለነበር ማለት ነው። ይሄ የገረመህ እንዴ? ሚስማር የምትለው ነገር ምናን አይታወቅም። በእንተም በቃንጫ ምናን እያሰሩ ነበር የሚሰሩት ሚስማርን ያመጡት እሳቸው ናቸው አካፋን የፈጠሩላቸው እሳቸው ናቸው በቃ ጅማ አባ ጂፋር ከአእምሮ በላይ የሆነ ስራ ለኢትዮጵያ አበልጽጓል ማለት ነው። ሁላ የፖለቲካ እውቀታቸው በጣም ገርሞት አንድ እንግሊዛዊ ወንጀል ሰርቶ ታስሮ ማለት ነው። ጠበቃው በቃ የሆኑ ፍርድ እንዲፈርዱ ሲከራከራቸው አባ ጀፋር ግን የፈረዱት ፍርድ ያ ተከሳሹ ከወጣ በኋላ ምን ይላል? እኔ ኢትዮጵያ ሀበሻ ያለው ሳይሆን የመሰለኝ እንግሊዝ ያለው ነበር የመሰለኝ ዳኝነታቸው፣ እውቀታቸው የሌለ ከአእምሯችን በላይ ነበረ ብሏል። እዚህ ያላለቅም። በቃ መኪና 1907 ኢትዮጵያ ልክ መኪና ሲገባ እሳቸው ከጀርመን በአስራ ሁለት ሺህ ማርትሬዛ ለራሳቸው ብቻ መኪና አስገብተው ነበር። እና ለየት የሚያደርጋቸው ደግሞ ማለት ነው የራሳቸውን ቤተመንግስት በአንድ ሺህ አምስት መቶ ወታደሮች እያስጠበቁ ጭራሽ በቃ ዋናው ቤተመንግስት የሌለውን በማይክሮስኮፕ ነበረ ቤተመንግስታቸው ጭራሽ የሚጠበቁ የነበረው ማለት ነው። እና ይመስለኛል ያኔ የኢትዮጵያ መሪ እንደኔ እንደኔ አባጅፋር ሊሆኑ ነው የሚችሉት ማለት ነው። የሁሉ ገንዘብ እያንቀሳቀሱ ምናምን ጭራሽ በቃ ከባድ ሰው ነበሩ እንዳልኩት ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ይመቻችሁ።